ትናንትና በአላዛር ጉዳይ የሆነች ልጅ ደውላልኝ ነበረ፣ እና ያቺ የደወለችልኝ ልጅ እንደዚህ ተዘርፍ ያለው ገንዘብ ልኬለታለሁ በልቶኛል እንዲያርጎኛል እንዲሆኛለሁ ብላ በጣም በብዙ ነገር እያለቀሰች ስትነግረኝ ነበር። እና እኔ ደግሞ በስልክም ነው ያወራችኝ፣ ስልኬን እንኳን ማን እንደሰጣት ራሱ አላውቅም። እና በጣም ደንግጫለሁ በዚህ ነገር። አላዛርም ደግሞ እቺ ልጅ ደውላ እንዲልትለኝ የቻለችበት ምክንያት ምንድን ነው? በቃ ይሄ ነገር ምን ጠንቆኛል? ምንድን ነው? ከምን የተነሳ ነው? ለምን እንዲልትል ቻለች? እኔ ምን አውቃለሁ? ማለት ለምን ለምን እንደዚህ ማለት እንደቻለች፣ አንቺ እሷን ጠይቂያት እንጂ እኔ ምንም አውቀው ነገር የለም። አንተ ከእሷ ጋር ምንም አይነት ግንኙነት የለህ። አንተ ምንም አይነት ግንኙነት የለህ። የወሰድክባት ነገር የለህ። ማሚ በወስድ እኔ ምን አስደበቀኝ እንዴ? ቦስ ለየታለችሁን? ሳምታሻል እኛ ማናውቀው ሌላ ላዛር የለም አይደል? ማናውቀው ይኸው አልአዛር እንዲህ እንዲህ ንብረት በርቶኛል እንዲህ አድርጎኛል እምትለው ንብረቱን ዋጠውን ሆድ ውስጥ እሷ ወ ዩቱበር መሆን ከፈለገች በኔ ነው እንዴት በርምት እንደ ስንት እኮ ብዙ መንገዶች አሉ። አለ እኔ እኮ አውቃለሁ፣ ከኔ እንኳን ሰው ሳንቲ ብቆ እንደማትነካ የራሴንም እንደማትነካ አውቃለሁ። በቃ ሰው ስለማትፋት ነው። እኔ በህይወቴ ማለት ነው ካደረግኩ አደረግኩ እላለሁ። ማን ማን ምን ያደረገኛል ካላደረግኩ ግን አላደረግኩ ነው ምለው። በቃ እውነቱን ነው የምናገረው። ሰላም ሰላም፣ የቤተሰቦቻችን እንዴት ናችሁ? አላችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ሁላችሁም ባላችሁበት ሰላምታዬ ይድረሳችሁ። እንዴት ነው? መቼም ያው እንደሚታወቀው የክርስቲያኑም የሙስሊሙም ጾም ላይ ነው ያለነው እና ጾም እንዴት ነው? ምን ላይ ነው ያላችሁት? ድካሙስ እንዴት ነው? ስራስ ሁሉ አሪፍ ነው? እግዚአብሔር ይመስገን እኛ ሁላችንም ደህና ነን አለን። ዛሬ የመጣሁት ይሄን ቪዲዮ ይዤ የመጣሁበት ምክንያት ያው እንግዲህ ትላንትና አንድ የስልክ ጥሪ ደርሶ የነበረ እኔ የማላውቀው ነገር ነው። እና ያ የደረሰኝ የስልክ ጥሪ እኔም ብቻ አይደለም እናንተንም እንዳወዛገበ ግራ እንዳጋባችሁና እና ኮመንት ላይ እንዴት እንደዚህ ይሆናል ምናምን እያላችሁ የምትሉኝ ሰዎች አላችሁ። ለማንኛውም ግን እኔ ይሄንን ነገር አላቅም፣ ለእናንተ ያው ግልጽ ይሁን ብዬ ይህን ቪዲዮ ለመቅረጽ ተገድጃለሁ። አሁን በፊት ለፊታችሁ ምንቴንና አላዛርን አንድ ላይ ጠራቸዋለሁ። አንድ ላይ ይመጣሉ። እነሱ መተው። አንድ ላይ ከእናንተው ጋር እያያችሁ እንጠይቃቸዋለን። እስቲ የሚሆነውን ነገር አብረን እናያለን። እኔ እውነት ነው የምለው እንደዚህ አይነት ድንገተኛ ነገር ሲመጣ ያው አንዳንዴ ፈተናም ለበጎ ነው። እኔ ልንችልች ልጅ ኬትምጣ ኬትምጣ ማቀው ነገር የለም። በስልክ ነው ያወራችኝ እና እኔ ነገሩ ሁሉ አስደንግጦኛል። ለማንኛውም አላዛርም ደግሞ እንደምታውቁት ምንም ነገር ማንም ምንም ቢልሽ አትመኝ የሚለውን የተናገረውን ታውቃላችሁ። ግን እኔ በመሰረቱ እኔ እንዲህ ያደርጋል ብዬ አላስብም። መፍረድም አልችልም፣ እውነታውን ሳላቅ። ከሁለቱም ወገን ሆኜ እውነታውን ለማጣራት እሞክራለሁ። ያንን ነገር ደግሞ ወደ እናንተ ለማድረስ ይኸው ዛሬ በቪዲዮ መጥቻለሁ። ከጎን ያላችሁ ሰዎች ይሄ ነገር ያወዛገባችሁ ሰዎች መልስ ይሆናችኋል ብዬ አስባለሁ። ቾኮላችሁ ግን አትፍረዱ፣ ለማየት ለማመዛዘን ሞክሩ። ይሄ ነገር እንዴት ነው የሚለውን ነገር ለማየት ሞክሩ። ለማንኛውም እኔ በጣም በነገሩ ስለተደናገጥኩኝ ይሄ ነው ማለት አልችልም። ለማንኛውም አላዛርና ምንቴን ጠርቻቸዋለሁ፣ ይመጣሉ። ሲመጡ ደግሞ የሚሉትን እስቲ አብረን እናያለን። እኔ ሰዓት እንጠብቃቸው? ጠርቻቸዋለሁ ያለውበትን ቦታ ስለነገርኳቸው ይመጣሉ ትንሽ ሰዓት እንጠብቃቸው። ነው ወይ እን ሰላም ነው። ምን ሆናችሁ ነው የቆያችሁት? በስመ አብ ሞል እ ምን እንደሆናችሁ ነው? ምን ሆናችሁ ነው የቆያችሁት እ እንዴት ናችሁ? በካሜራ ነው የመጣሁት። ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ የእኛ ልዩ የሆናችሁ ቤተሰቦች እንዴት ናችሁልን አላችሁልን ወይ አለን እኛ እግዚአብሔር ይመስገን ቀጥል ሰላም ሰላም እንዴት ናችሁ ውድና የተከበራችሁ የእኛ እንቁ ድንቁ ወርቅ ቤተሰቦች ናቸው ወይ አለን አለን አለን እያሉ ነው ባይዘ ወይ አለን እናስስ እያሉ ነው ዛሬ ያው ጠርቻቸዋለሁ ለምን እንደጠረዋቸው እነሱ እንግዲህ አያውቁም እና ቤተሰብ ዛሬ ለምን እንደጠራኋቸው እስቲ ልንገራችሁ። ፀጉሬ እንደ ወይ በቃ መፋሱ የበሳተ ነው። ምን ሆነሃል ማሚኮ ግን አረጀ ችብኝ አይታችሁ በታወጣችሁ። አይ አንተም ማርጀት ለቋነኔ፣ እኔ ልጅና ምን ያሳስብሀል? አንተም ማረጀህ አይደል? ቀለም እኔ እንዴ፣ ቁም ነገር ነው እስኪ፣ አይደለም ቁም ነገር ነው። አትሸድብኝና፣ እንደጠራኋቸው ቤተሰብ ይሁላችሁ፣ እያወዛገቡኝ ከውስጥ እያጠፉት ነውና ለምንድነው የጠራሽናት? ነው ልጆች ናቸው። ምንቴ በዋናነት ምንቴ አንተንም በደንብ ፈልጌህ ነበረ። ምክንያቱም ትናንትና በአላዛር ጉዳይ የሆነች ደውላልኝ ነበረ እና ያቺ የደወለችልኝ ልጅ እንደዚህ ተዘርፍ ያለው ገንዘብ ልክ የለት በልቶኛል እንዲያርጎኛል እንዲሆኛለሁ ብላ በጣም በብዙ ነገር እያለቀሰች ስትነግረኝ ነግረኝ ነበር፣ እና እኔ ደግሞ በስልክ ምን ያወራችኝ፣ ስልኬን እንኳን ማን እንደሰጣት እራሱ አላውቅም። እና በጣም ደንግጫለሁ በዚህ ነገር፣ ማመንም አልቻልኩም አለማመንም አልቻልኩም ማመንም አልቻልኩም። በቃ እኔ በጣም ተብዛ ያለው ስለዚህ አንተን የጠራሁት ዋና ነገር ይሄ ነገር እንዴት ሊሆን ቻለ? ስለ አላዛር የምታውቀው ነገር ካለ እንድትነግረኝ ነው። አንድ አላዛርም ደግሞ እቺ ልጅ ደውላ እንዲህ ልትለኝ የቻለችበት ምክንያት ምንድን ነው? ስለዚህ ሁለታችሁንም ይህን ጥያቄ ነው እምጠይቃችሁ። እኔ ምን አውቃለሁ? ያቺ ቅድም ስናወራ የነበረው እሺ፣ ብቻዋን ቆማ የለፈለፈች እኔ ምን አውቃለሁ? ዛሬ እናቴ እንዴት ስልኬን እኮ ፈልጋ ነው ደውላ እኔ ጋር እንደዚህ እንደዚህ አላዛር ከናፋት ጠርታ እንደዚህ አድርጎኛል ገንዘብ ልኬለታለሁ አገባሻለሁ ብሎኝ እንዲያርጎኝ የአምስት አምስት አመት ገንዘቤን በልቶኛል ምናምን ምናምን ብላለችኝ እኔ በሰዓቱ ደነገጥኩኝ ተረጋጊ ለማንኛውም እኔ አናግሬው እነግርሻለሁ ብዬ ስላልኳት በቃ ይሄ ነገር ጨንቆኛል ምንድን ነው ከምን የተነሳ ነው ለምን እንዲልትልቻለች ለምን ለምን እንደዚህ ማለት እንደቻለች አንቺ እሷን ጠይቂ እንጂ እኔ ምንም አውቀው ነገር የለም። አንተ ከእሷ ጋር ምንም አይነት ግንኙነት የለም። እኔ ምንም አይነት ግንኙነት የለም። የወሰድክባት ነገር የለም። ማሚ በወስድ እኔ ምን አስደበቀኝ? ከወሰድክ ወስጃለሁ። መመለስ ካለብኝ መልሳለሁ። ምንድን ነው ጭራሽ ጭራሽ እኛ ማናውቀው ሌላ አልአዛር የለም። ደ ማጭ ናቀው ይ አልአዛር እንዲህ እንዲህ ንብረት በልቶኛል እንዲህ አድርጎኛል የምትለው ንብረቱን ዋጠው ሆድ ውስጥ ማለት ኑሮዬን፣ አታቂም አሁን የገባችበት የሰው ብር የበላ ይመስላል። አታስቀኝ እባክህ እኔ እኮ ምን አደረገሽ? የአምስት ዓመት ገንዘብ ቀላል አይደለም። መቼ ማለል እንዴ? ይሄን ሁሉ ሳንቲም ሰታክስ ከሆነ ምን አደረግከው የሚለው ጥያቄ ግራ ገብቶኛል። ሲጀመር ለምን ግራ ይገባሻል? በመጀመሪያ ይሄን ነገር ተቀበለሽ አምነሽ ነው እንዴ እንደዚህ ምትይቅ? አምኜስ ባይሆን የግድ መጠየቅ የለብኝም እንዴ? ስልኬን ወስዳ ደውላ ሴት ልጅን አስታለቅስብኝ ነው የምልበል? እንዴት አንቺ አሁን ለምሳሌ ያሳደግሽ ሁሉ ታውቂያለሽ አይደል? እኔ ማን እንደሆንኩ እንዴት እንዴት እንዳሳደግሽኝ አንቺ ታውቂያለሽ ከኔ በላይ አይደል እንዴ። መጠራጠር እራሱ እኮ የለብሽም እኮ እኔ እኔ ልጅሽ የሰው ገንዘብ አይደለም እኔ በህይወቴ ካንቺ አንድ ብር ሲንግል በማንኛውም ታይሙን አንድ ብር ነክቼ አቃለሁ? እኔ እኮ አውቃለሁ ከእኔ እንኳን አንተ የሰው ሳንቲም እኮ እንደማትነካ የራሴንም እንደማትነካ። የሰውን ስም ለማጥፋት ለምን በዚህ ልክ ይሄዳል ድራማ? ለምን ለምሳሌ ያንተን ስም ማጥፋት ለምን እንደው አንድ ቀንም ለምን አይደለም እኔ አሁን እሷቱን አይደለም ነገር ግን ብዙ ሰው ይደውላል አይደል? እኔ ብዙ ጊዜ ስልክ አላነሳውም፣ ግን አንድ ሁለት ጊዜ ብቻ የሆነ አንዳንዴ ሲመቸኝ ምናምን ስልክ ላነሳ እችላለሁ፣ በረዳሽኛ ስልክ ላነሳ እችላለሁ። ምክንያቱም ብዙ ሰው ስለሚደውል ማለት ነው። አላነሳውም፣ ላነሳውም ልል አልችልም። ግን በእርግጠኝነት እኔ የማንንም ገንዘብ አልነካውም። ይሄ ቃል ነው። ወይኔ ጌታ ወይ እሺ፣ ምንድን ነው የምለው? ምንድን ነው እንደ ለምን ሆይ ሆይ ነው እንደ በዚህ ልክ በቃ ሰልከ ልክ ደነገጥኩኝ ነው፣ በላይ ምትል ከሆነ የፈለገችውን ነገር ታምጣ ማየት እኮ ነው፣ ነው ያለችኝ። እኔ ላይ የደወለችበት እናንተና ደውለው እሷም እኮ ወጣ ተናግራለች። ከመደወሏ በፊት እኮ ወጣለች አሉ ቪዲዮ ላይ ለቃለች አሉ። አዎ እሷ ወይ ዩቲዩበር መሆን ከፈለገች በእኔ ነው እንዴት ተበርምቶ እንዴ ስንት እኮ ብዙ መንገዶች አሉ አይደል? እና ደግሞ የሰው ልጅ ካልኩ ምን መሰለህ ገንዘብ በላ ወይ ደግሞ በፍቅር አገባሽ አለው ገለመለ ያወራችሁ በጣም ብዙ ነገር ነው። የምን ሆይ ይሁን ነው ያየኩ ያስፈልገው አረ፣ በጣም የሚጨንቅ ነው። እግዚአብሔር ሆኔ ግራ ግብታ ነው። ስለዚህ አሁን እኔ አላውቃትም ነው አንተ ምንም አላደረግኩም ነው ላልነካኋትም እያልክ ነው ወይ መንካት፣ አንተም ደግሞ ምንተ ሰምታለሁ አይደለ እሱም የሚመልሰው እኔ ሲጀመር አንተ አላዛርንም ታውቀዋለህ። እኔም ደግሞ እኔ አላዛር እኔ አላቅም በዚህ ልክ እንዲያደርጋል ብዬ ማሰብ ይከብደኛል። እኔ በህይወቴ ማለት ነው፣ ካደረግኩ አደረግኩ እላለሁ። ማን ማን ምን ያደረገኛል? ካላደረግኩ ግን አላደረግኩም ነው የምለው በቃ፣ እውነቱን ነው የምናገረው ገንዘብ ይባል እሱን ለዛውም እኮ ነው የምለው። ምን ምን ሀገር ነው ያለችው? እንግዲህ የሰው ሀገር ለፍታ የመጣችውን ገንዘብ አላዛርበላ ምናምን እንደዚህ አይነት ሰው አይደለም እኮ። እናቴ እንዴት በዚህ ልክ ዝቅ አድርገሽ እንድትጠይቂኝ ያለሽ እራሱ ለዛውም ካሜራ ፊት። አንቺ እኮ ዞሮ ዞሮ እሷን አገሻት ማለት እኮ ነው አይደለም ጠራት አለብኝ እሷም በካሜራ ስለሆነ የተናገረችው እኔም ደግሞ ካሜራ ፊት ለፊት መጠየቃለብእንደዚ ዙ ብዬ በባዶ ለምጠይቅሃለው። ሰው እኮ አሁን እያናፈሰ ያለው አላዛር፣ እንደዚህ ያደረገ አላዛር፣ በዚህ ወጣ አላዛር፣ የሰው ብር በልቶ አላዛር፣ እንደዚህ እንደዚህ አድርጎ እየተባለ እየተናፈሰ ነው። እኔ እኮ አሁን ይሁን አንተ ለምን እንዴት በቪዲዮ ትጠይቅኛለች ለምትለው ማለት ነው እኔ እኮ በውስጥ በኩል እንዴ ማሚ ምን እየሆነ ነው አላዛር እንዴ ያንን ነገር እያደረገ ነው እንዴ ብሎ በጣም ብዙ ሰዎች የሚጽፉልኝ ሰዎች አሉ እንዴ አንቺ እንዴት በቃ ማለት ሁላ እኔ እስከ ዛሬ ድረስ ከአንተ ጋር ስንሆን የነበረው ውሸት ሁላ ነው ለሰው እየመሰለ ያለው ገብቷል አይደለም ማለት በእንደዚህ አይነት አጭበርባሪነት እኔ አንተም ሆንክ እኔ መታወቅ አልፈልግም እኔ እንዴ ለምን የሚለውን ነገር አስቤ ነው ቪዲዮ ለመቅረጽ የወጣሁት ስለዚህ እኔ ይህንን ነገር ምንም አልከኝ? ምንም ማለት ነው። የግዴታ እሷ በቪዲዮስ ከመጣች ድረስ እኔም ደግሞ ለህዝቡ ማቅረብ አለብኝ እውነታውም ማለት ነው። አንተ የምትሰጣው ምላሽም ማቅረብ አለብኝ ግዴታ። እኔ ደግሞ እያልኩሽ ያለሁት እኔ የማንም ሰው ላብ እኔ ህይወት ውስጥ የለም በቃ። እኔ የማንንም ገንዘብ አልበላሁም። ከማንም ጋር ፍቅር ምናምን ገለመሌ አላደረግኩም። ልጅቷን አላቃትም፣ ማን እንደሆነች አላቃትም። እኔ ጭራሽ አውርቻት አይቻት አላቃትም ጭራሽ እኔ ባቃት አቃት አለው እላለሁ። ምን ችግር አለው? ካላወቅኩ አደም ምን አቃት ምንም ማድረግ አልችልም። ስለዚህ ማማ እኔን በዚህ ልክ አታስጨንቂ። እኔ ተራሽ አላቃት እኮ የጠየቁሽም ሰዎች ካሉ እኔ አላቃትም። እሷን የሚባል ሴት አላቅም። እኔ ስሙ ወሬ የተናፈሰ ስለሆነ ማሚኮ ቪዲዮ መቀረጹ ልክ ነው። አሁን ሱን ተወና፣ አሁን ወደ መፍትሄው አሁን ማሚሽ ምንድን ነው ነው? እኔ አሁን ምን አሰብኩ መሰለ? አንተንም የጠራውበት ዋና ነገር አንደኛ፣ ሁለታችን ሆነን እሱን ለመጠየቅ ነው። የምላሹን ሰምተናል። ሁለተኛ ነገር ግን አንተ ደግሞ በትልቁ የፈለግኩ የልጅቷ ቁጥር እኔ ጋር አለ። የልጅቷን ቁጥር ላንተ እሰጥሃለ፣ ትደውለላትና ታገኛታለ፣ ታወራትና ከኔ ጋር ታገናኛታለ። ኦ ኦ፣ ይሻላል። ምንድን ነው ተወሩት፣ ይሄ ሁሉ ሆጆይ እኮ አያስፈልግም እኮ እናቴ ማለት በቃ ምንድነው ያገኛት? መጠየቅ ስላለብን ነው ማለት ነው። ለምን ማንም ወጥቶ ሚዲያ ላይ ካወራ መጥቶ ካንቺ ጋር ተገናኝቶ ማውራት አለበት እንዴ? ምንድነው? የማይመስል ነገር መተው ነው። ተይ እንጂ እናቴ። አይ ልጅቷ እያለቀሰች ነው የጠየቀችው አይደለም እንዴ? እኔ እኔ በዚህ ነገር ውስጥ የለውበትም እኔ። እሺ አንተ የለውበትም። አሁን ያንተ ምን ላይ ሰማን አይደለም። አይ እንደዚህ አይደረግማም እንዴ? ማንም ሚዲያ ላይ ማንም ኮጣ አንቺ ጋር ይገናኛል። አንተ የምን መልስ ነው እንዴ የሚጣብቀው? ዴንስ አለ ብዙ ሰው አለ እኮ ከጀርባ እውነት። አሁን እኮ መስማት የሚፈልግ ሰው አለ። አንተ ምን አስጨነቀ? በቃ ተናገር ካለ የለሁበትም አልካለ እንዴ? ስለዚህ ደግሞ የራሳችን ስራ እንስራ። ስሜ የጠፋ ነው ውሸት ነው እያልኩሽ እኮ እውነት። ለማንጻት እኮ ነው ስምህን ለማንጻት እኮ ነው። አንተ ስምህን ማንጻት አለብን። ስምህ እንዲነጻ ደግሞ የግዴታ ልጅቷን አንተ በቁጥሯ አግኝተህ ታወራታለህ። አንተ ግን ከእኔ ታገናኛታለህ ከዛ እኔ አወራታለሁ። አደራሽ ምን ቴ ስልኳን ስጭኝና ስልኳን ያለችበት አግኝቻት ምንድን ነው ያለው ነገር ብዬ ጠይቄ መገናኘት ካለባችሁ በጣም ግራ መፍታት ምችለው ነገር ከሆነ እዛው አዎ ነገር ነው። እና ይሄን ይመስላል ቤተሰብ ሰምታችኋል። እሱ የሚመልሰው ምላሽ አይታችኋል። እኔም ለምንቴ ደግሞ ስልኳን እሰጠዋለሁ፣ ሄዶ አግኝቶ አናግሯት ከኔ ጋር ያገናኛታል። ለማንኛውም እውነታውን እያንዳንዱን እየቀረጽኩኝ ወደ እናንተ አቀርባለሁ። እስካሁን አብራችሁኝ ስላላችሁ አመሰግናለሁ። ሰላሙ ነው። ሰላም ቆዩልን። አንተ ቤተሰብን ቻውበር ሰላም ሁኑ። ግን በቃ ምንም ደስ የማይል ነገር ነው። ምንም መልስም ምንም አይነት ነገር አያስፈልግም። በቃ እሺ፣ በቃ ሰላም ሁኑ በላቸው። ቤተሰብ ሰላም ሁኑ። እንደሜ ደዋን ተመቀራችሁ። ቤተሰቦች ወዳችኋለሁ። ሰላም ሁኑ።